ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያም በጎንደርና አካባቢው ታጥቀው ሲንቀሳቀሱ የነበሩ አካላት የመንግስትን የሰላም ጥሪ ተቀበሉ። የሰላምና አማራጭ መቀበል ሁነኛ መንገድ ነው ያለው የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ሌሎች ታጣቂዎችም የሰላም ጥሪውን እንዲቀበሉ ጥሪ አቅርቧል። ቃል ኪዳን ኃይሌ ዝርዝሩን ትነግረናለች። በጎንደርና አካባቢው ታጥቀው ሲንቀሳቀሱ የነበረው አካላት ከመንግስት የቀረበላቸውን የሰላም ጥሪ ተቀብለው ወደ አካባቢያቸው ተመልሰዋል። የሰላም ጥሪውን የተቀበሉ አካላት ከዚህ በፊት የተሳሳተ መንገድን መርጠው ትግል መጀመራቸውን ነው የተናገሩት። ከአማራ ፋኖ ብሔራዊ ኃይል የጎንደሬ በጋሻው ክፍለ ጦር አመራር ሁኜ ቆይቻለሁ። መንግስት ባቀረበው የሰላም ጥሪ ተጠቃሚው ሁኜ ወደ ሰላም ወደ ማህበረሰቡ ለመቀላቀል ችያ ያለሁም ከጎንደር ከተማ እስከ አዲስ ዘመን ባለው ቀጠና ነው ስንንቀሳቀስ የቆየ ነው። በዚህ ቀጠና እንግዲህ ከፍተኛ የሆነ የህዝብ ስቃይና ሮሮ ሲሰሙ ቆይተዋል። እኛ የወጣ ነው የአማራን ህዝብ ከጥቃት እንታደጋለን ብለን ነበር። እኛ የወጣ ነው ያልተመለሱ የአማራ ህዝብ ጥያቄዎች መልስ ያገኙልናል፣ በነፍጥ መልስ ያገኙልናል ብለን ነበር ወጠን የነበረው በዚህ የሁለት ዓመት ቆይታችን ግን ለህዝባችን ስቃይ ነው የሆንነበት። ታጋይ ወይም ፋኖ ባብል ብርቁ ባላለሁ ታድሎ ብራን ክፍለ ጦር አመራር ቆይቻለሁ። አካሄዳችንም አላማችንም የሳተ መሆኑን አውቀን የእርስ በርሳችንም እንኳን በአንድ እንታግላለን ምን ወጥተን አንድ ስምምነትና አንድ ትግልም ይዘን እየታገልን እንዳልሆነ፣ ከሶስት ከአራት ተከፋፍለናል የእርስ በርስ መዋጋትም ስለመጣ በህዝባችን ላይ የሚደርሰው ሰቆቃም ለእኔ ሊገባኝ ስላልቻለ የሰላም ጥሪውን ተቀብዬ ህዝባችን ከዚህ ሰቆቃ እንታደጋለን በሚል ወደ ህዝባችን ተቀላቅለናል። የአማራ ህዝብ ጥያቄዎች በሰላማዊ መንገድ እንዲመለሱ ለሰላም ቅድሚያ መስጠት ይገባል ያሉት የሰላምን ጥሪ የተቀበሉ አካላት የበደሉትን ህዝብ ለመካስ መዘጋጀታቸውን ገልጸዋል። አሁን የሰላም ጥሪውን ተቀብለን ስንገባ ደግሞ ህዝባችንን ለመካስ በዝግጅት ላይ እንገኛለን። ቢያንስ ቢያንስ ከመንግስት የጸጥታ አካላት ጋር ተባብረን የአካባቢያችንን ሰላም መጠበቅ ወይም መመለስ እንፈልጋለን። አሁንም ጫካ ላይ ላሉ ወንድሞቻችን ይህ እየተረዳቸው እየመጡ ሰላም ጥሪውን ተቀብለው ለህዝቡ ትክክለኛ ትግል እናደርጋለን ከተባለ ትግሉ የሚቀጥለው የመንግስትን ተልእኮ እየተቀበልን በጋራ ይህን ሌባ እኛን መሰል ታጥቆ የሚሰርቅ ሌባ ማሳደድ እንዳለብን ይረዳኛል። ህዝባችን እንግዲህ በነበርንበት ቦታ ላይ እያሄድን ላስቀየምናችሁ፣ ለደረሰባችሁ ሰቆቃና፣ ዝርፊያ ግድያ ይቅር እንላለን ለሚቀጥለውም የበደልነውን እየካስን እንድንሰራ እኔ ቃሌ ነው። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አለልኝ አለም በተለያዩ አካባቢዎች የታጠቁ አካላት መንግስት ያቀረበውን የሰላም አማራጭ ተቀብለው ወደ ሰላማዊ ኑሮ እየተመለሱ መሆኑን አስታውቀዋል። ሌሎችም መንግስት ያቀረበውን የሰላም አማራጭ እንዲቀበሉ ጠይቀዋል። በትጥቅ ትግሉ የነበሩ በጫካ የነበሩ አካላት ወሰላም አማራጭን ተቀብለው ወደ ከተማው እየመጡ ነው። የተጀመሩ ሜጋ ፕሮጀክቶችም እንዲጠናቀቁ፣ ክልሉም የገጠመበት ማህበራዊ ቀውስ ወጦ በሰላም እንዲኖር ሁነኛ መንገድ ስለሆነ አሁንም ሌሎች ቀሪ አካላት ይህን የሰላም አማራጭ ተቀብለው እንዲመጡ ጥሪ ማስተላለፍ ፈልጋለሁ። አሁንም ቢሆን መንግስት ለሰላም በሩ ክፍት ነው። ለማቋቋም ከዚያም አለፍ ብሎ ደግሞ ከሚመለከታቸው አካላት ግንባር ተነጋግሮ በዛ ላቂነትን ለማቋቋም ትልቅ ስራ እየሰራ ነው። በጎንደርና አካባቢው ታጥቀው ሲንቀሳቀሱ የነበሩ አካላት የቀረበላቸውን የሰላም ጥሪ ተቀብለው ወደ ሰላማዊ ኑሮ ሲመለሱ አስፈላጊው ድጋፍ እንደሚደረግላቸው የጎንደር ከተማ አስተዳደር ሰላምና ጸጥታ መብሪያ ገልጸዋል። ኢትዮጵያ ያላትን ብዙ ሀብት በአግባቡ በመያዝ ኢኮኖሚያዊ እድገትን ለማፋጠን መጠቀም እንደሚገባ በማዕከላዊ ጎንደር ዞን የአምባ ጊዮርጊስ ከተማ አስተዳደር አምባ ጊዮርጊስ ሁለተኛ ደረጃ ትምህርት ቤት መምህራን ተናገሩ። ህብረ ብሔራዊ አንድነትን በማጠናከር የሀገር ልማት ማረጋገጥ እንደሚገባ መምህራኑ ተናግረዋል። ቃልኪዳን ሀይሌ የአስተያየት ሰጪዎችን ሀሳብ እንደሚከተሉ አጠናቅረዋለች። መምህር አረቀኛ ስርዓት ይባላሉ። ኢትዮጵያ ብዝሀ ሀይማኖት፣ ብዝሀ ቋንቋ፣ ብዝሀ ባህል ያላት ሀገር መሆኑ ይታወቃል። ይህንን በማሰብ ሕዳር 29 ሁሌም የብሄር ብሄረሰቦች ቀን ታስበው ይውላል። ምክንያቱም ይህ ዕለት የብሄር ብሄረሰቦች እኩልነትና ነፃነት የተረጋገጠበት ቀን ከመሆኑ አንጻር ብዝሀ ሃይማኖትና ብዝሀ ቋንቋ መኖሩ ብዝሀ ባህል መኖሩ እንደ ጫና እንደ በርደን ከመውሰድ ይልቅ እንደ ጥቅም በመውሰድ አንድነታችንን የምናጠናክርበት ና ለሀገራችን ልማት ሰፊ አስተዋጽኦ የምናደርግበት መሆኑ ይህ ዕለት መከበሩ ለሀገራችን ሰፊ ጠቀሜታ ያለው መሆኑ ይታወቃል። መምህር ደበበ፣ የታሪክ መምህር ነኝ። ኢትዮጵያ የሕዝቦች ሙዚየም ነች። ብሄር ብሄሮች ቀን መከበሩ እንግዲህ ማህበራዊ አንድነታችን ያጠናክረዋል። የተለያየ ታሪክ የተዛባ የታሪክ አመለካከትን ሰብሮ ኢትዮጵያ ብሄሮች ለሀገር አንድነት ለወንድማማችነት። የሚለውን ፍጹም ሰላም ያመጣልናል እና በዚህ ልክ ነው የምንረዳው። የብሔረሰቡ ማክበሩ የተሻለ ነው። ብዝሃ ሃይማኖትና ብዝሃ ቋንቋ መኖሩ አንዳንዴ ይህንም በሰፊው አላግባብ በመረዳት ሰዎች የልዩነት መፍጠሪያ መንገድ የሚያደርጉት ሁኔታ ሲፈጠር እናስተውላለን። ነገር ግን ይህ መኖሩ ለሀገራችን ውበት መሆኑንና የተሻለ ሀገራችን በዚህ የራሷን መስህብ የምታመቻችበትና የተሻለ የኢኮኖሚ፣ የባህል ተጠቃሚ የምትሆንበት እድል መፍጠር ይቻላል። መመር ብርሃነ መስቀል አደባ ባላለ ታሪክ መንበር በአምባ ጊዮርግስ ሁለተኛ ደረጃ ትምህርት ቤት። ኢትዮጵያ ውስጥ ብዙ ብሄር ብሄረሰቦች አሉ። ስለዚህ ሀብት ነው። ስለዚህ በተለይም ደግሞ የብዙሀንነትን አክብረን የብሄር ብሄረሰቦች ሀገር ኢትዮጵያ ስናስተዋውቅ ወይም የኢትዮጵያ ብሔር ብሔረሰቦች አገርና ስንል ትልቅ ሀብት ትልቅ እምቅ ሀብት አለ። ምክንያቱም ያንዳንዱ ብሔር ብሔረሰብ የራሱ የሆነ ባህል፣ የራሱ የሆነ ካልቸር፣ የራሱ የሆነ ልምድ ያለው ስለሆነ ይሄ ደግሞ በተለይም ለቱሪዝም ሀብቱም ሆነ አገርን ለውጭ ሀገር ለማስተዋወቅ ትልቅ ፋይዳ አለው። ልዩነታችን ውበታችን ነው፣ የአንድነታችን መሰረት ነው። የህዳሴ ግድብ የዚህ መገለጫችን ነው። ሰዎች ምን ያክል ከተባበርን ምን ያክል ርቀት ልንጓዝ እንደምንችል በዚህ ማሳየት እንችላለን። የትኛውም ብሄር፣ የትኛውም ሃይማኖት፣ የትኛውም ቋንቋ ተናጋሪ የራሴ ነው በሚል እሳቤ ያንን የሚያክል ትልቅ ግድብ መገንባትና በሀገራችን ላይ ሰፊ አስተዋጽኦ ሊያደርግ የሚችል ግድብ ገድበናል። ይሄም ኩራታችን ነው። በዚህ ልክ በሌሎች የልማት ስራዎች ላይ ብንሳተፍ፣ እኩል ብንሳተፍ፣ የተሻለ የኢኮኖሚ ተጠቃሚ ልንሆን እንችላለን። ከአንድነት አንጻር ስታሰብ አሁን የወል ተርክ መፍጠር ነው ያለብን። ይሄ የግል የተናጠል የሚባል ነገር ትተን አገራችን ታሪክን አውቀን ታሪክን ተረድተን የጋራ ሀብታችን ጠብቀን የወል ተርክ መፍጠር አስፈላጊ ነው ብዬ አስባለሁ። አንድነት ለመፍጠር ጥሩ ትውልድ ለማምጣት በጣም በእውቀታቸው የተሻሉ ተማሪዎችን ለማውጣት እንግዲህ የምንሰራው ምንደው ለሀገራችን የብሔር ብሔረሰቦችን እኩልነት የብሔረሰቦችን አንድነት በሀገራችን ላይ የወል ትርክት ለመፍጠር ነው። ብቃት የስራ ላይ ልምምድ ፕሮጀክት ክህሎትን በማስጨበጥ የተሻለ የስራ ባህልን እያመጣ መሆኑን በስራና ክህሎት ሚኒስቴር የስራ ስምሪትና ማስፋፊያ መሪ ስራ አስፈጻሚ አሰፋ ፈረደ ተናገሩ። በጎንደር ከተማ አስተዳደር ክህሎት መር የስራ ላይ ልምምድ የወሰዱ ወጣቶች የማጠቃለያ መርሐ ግብር በጎንደር ከተማ ተካሂዷል። ማድራድ አድማሴ ዝርዝሩን ትነግረናለች። በጎንደር ከተማ አስተዳደር ክህሎት መሪ ስራ ላይ ልምምድ ለሶስተኛ ዙር በተለያዩ ሙያዎች የሰለጠኑ ወጣቶች እውቅና መስጠት እና የማጠቃለያ መርሃ ግብር ተካሂዷል። በመርሃ ግብሩ ከፌዴራል ከክልል አጋር ድርጅቶችና አለማማች ተቋማት የስራ ኃላፊዎችና የከተማ አስተዳደሩ የሚመለከታቸው አካላት ተገኝተዋል። ብቃት የወጣቶች የስራ እድል ፕሮጀክት በጎንደር ከተማ አስተዳደር ከ2015 ጀምሮ መከናወኑን የጠቀሱት የከተማ አስተዳደሩ ስራና ና ክህሎት መምሪያ ተወካይ ኃላፊ አካል የጸጋዬ ተግባሩም ወጣቶችን ተጠቃሚ እያደረገ ነው ብለዋል። በአንደኛ ዙር አንድ ወጣቶች በሁለተኛ ዙር 1481 ወጣቶች፣ ሶስተኛ ዙር 1482 ወጣቶች፣ በድምሩ 4444 ወጣቶች በስልጠና በስራ ልምምድ በወርሃዊ ክፍያ በቅጥር ተጠቃሚ እንዲሆኑ ተደርጓል። ብቃት የወጣቶች የስራ ላይ ልምምድ መንግስት፣ አጋር አካላትና 263 አለማማጅ ድርጅቶች ባደረጉት ተሳትፎ ውጤታማ እየሆነ መምጣቱ ተገልጿል። በምክትል ከንቲባ ማዕረግ የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ግርማይ ልጅ አለም ሰልጣኞች ያገኙትን እውቀትና ልምድ በመጠቀም በቀጣይ በስራቸው በስነ ምግባር ታንጸው እንዲያከናውኑ መልእክት አስተላልፈዋል። በስራ እድል ፈጠራችን ውስጥ እንግዲህ የብቃት አለማማጆች ፕሮጀክት ባለፉት ሶስት አመታት እየሰራልን ላለው ስራ እጅግ በጣም አክብሮት አለን። በተለይ ደግሞ በስራ እድል ፈጠራ ስራችን በስራ ላይ በምናውላቸው ዲሲፕሊኖች የስራ ተነሳሽነት፣ እንዲሁም ደግሞ ስራን ሳንንቅ ዝቅ ብለን መስራት ላይ ትኩረት አድርጎ መስራት ከምንም በላይ ያስፈልጋል ብዬ አስባለሁ። ብቃት የስራ ላይ ልምምድ ፕሮጀክት ለወጣቶች የተሻለ የስራ ባህል እያመጣ መሆኑን በስራና ክህሎት ሚኒስቴር የስራ ስምሪትና ማስፋፊያ መሪ ስራ አስፈጻሚ አሰፋ ፈረደ ተናግረዋል። ድርጅቶችንና የወጣቶችን የስራ ባህል ከማሳደግ አንጻር አይነተኛ ሚና ያለው አዲስ የስራ ካልቸር ይዞ የመጣ ነው። አልፎም ለራሳቸው የሚሆን ገቢ የሚያገኙበት እዚያው እያለ ደግሞ ተቀጥረው ህይወታቸውን የሚቀይሩበት እድል የሚፈጥር ፕሮጀክት ነው ማለት ነው። ከእናትና ልጆች የወተት ተዋጽኦና እንስሳት እርባታ ህብረት ሽርክና ማህበር የመጣችውና ወጣቶችን በስራ ላይ በማለማመድ የዋንጫ ተሸላሚ የሆነችው ወጣት ሰብለ ማሩ ወጣቶች ስራ ፈጣሪ እንዲሆኑ ከመንግስት ባሻገር የግል ድርጅቶች ድርሻም የጎላ መሆኑን አጋርታናለች። ወጣቶችን ማሰልጠን ግዴታ አለብን። ምክንያቱም ወጣቶች ስራ አውቀው የስራ ምንነትን አውቀው ወደ ስራ እንዲሰማሩ የራሳቸው የሆነ የስራ ዘርፍ እንዲከፍቱ የኛም ትልቅ አስተዋጽኦ ስላለው ይሄ ጥሩ ነው። መበረታታት ያለበት ቀጣይነትም እንዲኖረው መሆን ያለበት ተግባር ነው። ብቃት ወጣቶች የስራ ላይ ልምምድ ስልጠናን መውሰዳቸው ሞያ እንዲማሩና የስራ ስነ ምግባር እንዲረዱ እንዳገዛቸው ሰልጣኝ ወጣቶች ጠቅሰዋል። መጀመሪያ ስድስት ወር ስልጠና ላይ ነበርኩኝ። ከስልጠናው አሁን ወደ ሙያ ዘር ራሴ በመስራት ላይ ነው ያለውኝ። ተቀጠር ሄዘው ማለት ነው። አሁን ላይ በጣም ብዙ ለውጥ አለው። በጣም ብዙ ነገር አግኝተናል። የባህሪ ለውጦችን እንዲሁም ደግሞ ስራን አውቀን ለወደፊቱ ትልቅ ቦታ እንድንደርስ አድርጎናል ማለት ነው። ብቃት የወጣቶች የስራ ላይ ልምምድ ስልጠና ብቁ ባለሙያዎች በማፍራት ሰራተኛና ሰሪ ድርጅቶችን በማገናኘት ፋይዳው የጎላ መሆኑ ተጠቅሷል። ደረሰኝ በአግባቡ ለተጠቃሚዎች ላልሰጡ 57 የንግድ ተቋማት ላይ ህገ እርምጃ መወሰዱን የጎንደር ከተማ አስተዳደር ገቢዎች መምሪያ አስታውቋል። ተጨማሪ የሂሳብ መዝገብ የሚያዝ ግዴታ ያለበት ማንኛውም ግብር ከፋይ ከደንበኞቹ ጋር ለሚያከናውነው ግብይት ህጋዊ ሰነድ ደረሰኝ የመስጠት ግዴታ እንዳለበት በታክስ ደረሰኝ አጠቃቀምና አስተዳደር መመሪያ ቁጥር 13 እዝባር 2012 ተደንግጓል። ደረሰኝ እቃ ወይንም አገልግሎት ለሚገዙ ሰዎች ሻጭ የሚሰጠው የግብይት ማረጋገጫ ሰነድ ሲሆን በጎንደር ከተማ አስተዳደር 586 ደረሰኝ ተጠቃሚዎች መኖራቸውን ከከተማው ገቢዎች መምሪያ ያገኘነው መረጃ ያመላክታል። ግብር መክፈል የውዴታ ግዴታ መሆኑን የሚያምኑት በጎንደር ከተማ በተለያዩ የንግድ ስራዎች የተሰማሩ አሚኮ ያነጋገራቸው ነጋዴዎች ደረሰኝ በአግባቡ በመቁረጥ ግዴታቸውን እየተወጡ መሆኑን ነግረውናል። ደረሰኝ የማይቀበሉ ቢኖሩ እንዲቀበሉ እናስገድዳቸዋለን። ምክንያቱም ደረሰኝ አለ፣ ደረሰኝ ሳይቀበሉ አይክፈሉ የሚል በዚህ በጀርባ ላይ የተጻፈው አንድ ማስረጃ ነው። በዚህ መሰረት ከስተመሩ ለገዛው ነገር በሙሉ ደረሰኝ ይዞ መሄድ አለበት የሚል እምነት ነው። ለመንግስት 15 ፐርሰንት ቫት ቆራጭ ነው። ለድርጅቱም ጥቅም ለመንግስትም ጥቅም አለው ብዬ አስባለሁ። ከስተመሩ እራሱ ደረሰኝ ሳይቀበል መውጣት አይጠበቅበትም። ለምሳሌ 10 ሺህ ብር እንኳን እቃ ቢገዛ ቶታሉ አስር ሺህ ብር እየገዛ ነጋዴው ላይ ነው እንጂ ለመንግስት ገቢ አይሆንም። ስለዚህ ነጋዴው ነው እየተጠቀመ ያለው። አንድ ተጠቃሚ የሚያስፈልገውን እቃ ከገዛ ወይንም አገልግሎት ካገኘ በኋላ ለከፈለው ገንዘብ ደረሰኛ ለመቀበል ገንዘቡ ለታለመለት ዓላማ ሳይውል እንደሚቀር የነገሩን በጎንደር ከተማ ግብይት ሲፈጽሙ ያገኘናቸው አቶ ደሴ ቀኔ ናቸው። እናም እርሳቸው ደረሰኝ የመስጠት ግዴታ ባለባቸው ተቋማት ሁሉ ደረሰኝ በመቀበል ከዘርፉ መገኘት ያለበት ግብር እንዲሰበሰብ የራሳቸውን ኃላፊነት እንደሚወጡ ነግረውናል። እኔ ባይዘዌ በየትኛውም ቦታ ሲሄድ ኢቭን ሻይ ደረሰኝ ይቀበላለሁ እንዲሁም ልብስም የተለያዩ ምርቶችን ለመግዛት ሲሄድ ድርጅቱ ጋር ደረሰኝ እንደሚሰጠኝ እርግጠኛ ሆኛ ነው የምገዛው። የጎንደር ከተማ አስተዳደር በተያዘው በጀት ዓመት ከደረሰኝ ከ390 ሚሊዮን ብር በላይ ገቢ ለመሰብሰብ አቅዶ እስካሁን 97 ሚሊዮን ብር መሰብሰቡን የከተማ አስተዳደሩ ገቢዎች መምሪያ የግብር አወሳሰን አሰባሰብና ክትትል የስራ ሂደት አስተባባሪ አስፈውለታው ተናግረዋል። በከተማው ከደረሰኝ የሚገኝ ገቢ ለመሰወር የሞከሩ 57 ግብር ከፋዮች ላይ ሕጋዊ እርምጃ መወሰዱን ተናግረዋል። በማይቆርጡት ላይ አስተዳደር እርምጃ ወስደናል። እስካሁን ወደ 57 አካባቢ የሚሆን ግብር ከፋይ ቀጥናል። 50 ሺህ ብር አንድ ግብይት ሲፈጽም ደረሰ የባለመስጠቱ 57 ግብር ከፋይ ይቀጠናል። ከዚህ ውስጥ ወደ አምስት የሚሆኑት ፔሊሲ ናቸው የፌዴራል ግብር ከፋዮች ናቸው። አራት የሚሆኑት ከእኛ ከተማ ስራ የሚሰሩ ግን በቅርንጫፍ ያሉ ናቸው። ቀሪዎቹ በጎንደር ከተማ ያሉ ናቸው። እነሱንም አብዛኛውን አስከፍናል። ወደ አርባ የሚሆኑት 50 ሺህ ብሩን ከፍለዋል። ቀሪ የተወሰኑ ግብር ከፋዮች በሂደት ያሉ አሉ። ግብይት የፈጸሙና አገልግሎት የሚያገኙ ሁሉ ደረሰኝ በመቀበል ኃላፊነታቸው መወጣት እንዳለባቸው አስተባባሪው መልእክት አስተላልፈዋል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ ጤና